እንደዚህ አይነት ገለባና እንደዚህ ወሽ መጣም ይሆንካው። ምንድነው የሰው ሃሳብ እንኳን አትሊስ ቆም ብሎ ማትረዳው? ቆይ ነገሮች ለምንድነው በመረጋጋት የማትፈታው? ለምንድነው እንደዚህ የምትደነፈው? ቆይ ቆይ እሮታ ምን አድርጌ ነው ያልከተ ያለው? ላንተ ያልሆነችህ ነገር አለ እንዴ? ዛሬ ላይ ይሄ ነገር አድርግልኝ ብትል በቃ 80 ቀረልኝ ነው አድል ያለችህ? ፍቹን ፈጽምልኝ ነው አድል ያለችህ? ለምን አትፈጽምም አንተ? ምክንያቱም ምንድነው? እስኪ እኔ እስከማስበው ድረስ ያንተ ምክንያት ይህን ንብረትን ያለማከፍል ይመስለኛል። እንጂ ምንም በቃ ይሄ በቃ ሰማናይን ቀደልልኝ ነው አልፈልግህም። ያለች የተበደለች እሷ የምትደነፋው አንተ ይ አራውን ታብርሽ አረባክ በቃ አንተ ባክ አንተ በህጋታም ነው እኔ እሷኮ ከፈለገች እኮ አንተ ክስ ላይ ማቅረብ ትችላለች። በጣም ብዙ ማስረጃዎች አሉት። አንተ ትዳሯ ላይ ስትማገጥባት ብዙ ነገሮች ስታደርግባት ያን ያን ነገር እኮ እዛ እንትን ላይ ማድረግ እኮ ትችላለች። ከባህር ማቅረብ ትችላለች እኮ እንደ ማስረጃ ማንም ሰው ደግሞ ይመሰክራል እሷ እንደተጎዳችና፣ ማንም ሰው ማድረግ ይችላል። ለምድነው እንደዚህ ገለባ ይሆንከው? ያቺን እሺ፣ ቆይ እሺ፣ ትዳርን አሁንም የምትፈልግ ከሆነ ይቺ ሄርሚላ ጋር ምን ትሰራለ? እኔ አሁንም እስኪ አሁን አሁን አሁን በዚህ ቅስፋ ደውዬ የምር ዘበኛው ምን እንዳለ ይምተ እግዚአብሔር፣ አታምኑ መጨረሻ፣ እግዚአብሔርን ነው የምላችሁ። አሁንም ሄርሚላ ከአብርሽ ቤት አትወጣም፣ ጭራሽ ከነ ማለት ነው ነገ ጭራሽ ሙሉን ይሆናል ሌላ አሮ ነው ከቻልኩ ቮይስ ሪከርድ አድርጌ እንትንላችሁ ነው ማለት ቆይ ጥበቀም ነው መኪና ቆማለው ምናምን እያለ ይያለ ስለሆነ ስላልተመቸው ነውና፣ ሜይ ቢ ሲመቸው ነው ጥበቀው ምን እንደሚለው ሄርሚላ ከቤቱ አትወጣም ጭራሽ አብሮ ነው የሚኖሩት። በስም አያውቃቸውም እና ዝም ብዬ ፎቶ ምናምን አጋጣሚ ስልክም እንደምትጠቀመው ብዬ ጥበቃው እንደዚህ እንደዚህ ያናገርኩት፣ ፎቶ ላኩለት። እነዚህ ሁለቱ ልጆች የት ነው እንዴት ነው ምን ላይ ነው የሚኖሩት ምናምን፣ ስለ አይኑ አብረው ነው የሚወጡት የሚገቡት ምናምን አለኝ። የዛ ማስረጃ ደግሞ ጭራሽ ዛሬ አብረው ነው የመጡት፣ አያችሁታል። ከዛ የማስመሰል ጠጓ እኔ ከሆነ ህይወትን የበጠበጥኩት እና ከአንቺ ውጭ ማን ህይወቱን ሊበጠበጥ ይችላል? እስኪ ስሟት፣ የምትለው ያው እስኪ የምትለውን ስሟት መጀመሪያ እስኪ አያቻ ታርለ የዚህን ያክል ማስመሰል ጠገ ነው እያስመሰለ ጄቺ ሰይጣን ትሰርምልኝ እንችላለን ስክሪፕቶም ይጃል ነው። ፈቃደኛ ካልሆንኩ ደግሞ ትልልቅ ሰዎች ባሉበት ያው ከምንም በላይ ካሜራ እና ሚዲያም ትልቅ ምስክር ነው ብዬ አስባለሁ። አይ አልፈልግም፣ እንደዛ አልሆንም ብለህ ካልክ ደግሞ ትልልቅ ሰዎችን መሰብሰብ እችላለሁ። እንደዛ አድርገን እዚህ ወረቀት ላይ እንድትሰርምልኝ ብቻ አንፈልግም። ለምን ምን የምፈልገው ነገር የለም።

ነው እኔ አብርሃም ብዙ ነገር ተጨኛት፣ ብዙ ነገር አድርጋልኛለች። ሶ እኔ ይሄንን ነገር አታድርጊ ብላት ነገ ደግሞ በኔ እንድትጸጸት አልፈልግም። ተዋት ነው ተቀበላት። ይሄን በላይ

እስኪ ነገርን፣ አረይ ምርኩ በጣም እኮ የሚያስጠላን አስቀያሚ እየሆንክ ነው። ከመጣው ማርክ እውነት ዛሬ ላይ በጣም ለማርክ በቃ ትክክለኛ ውሳኔ ቆረጥ፣ ውሳኔ፣ የወንድ ውሳኔ ወሰንከው። ምክንያቱም በቃ ማርክ ካለባት ታደረጋለች። በቃ የእሷን ለምንድን ነው የሚጋፋት የምትጎደዋ ሄርሚላ፣ የሚበሳጨው የአብርሽ ጅልጥ የ የአእምሮ እመምተኛ ኦቲዝም የሆነ ሰውዬ እስቲ ማን ነው እስኪ ፍረዱ። በእግዚአብሔር እስኪ እስኪ ውድ ኢትዮጵያውያን ውድ እንደ ሰውኛ ስታስቡ ውድ የማደም ቀመሞቼ ይሄን ነገር ፍረዱልኝ። እስኪ ማን ነው እስኪ ማለት ማን ነው እዚህ ጋር አሁን እንትን እያለ ያለው እያጠፋ ያለው አንድ እርምጃ እንደዚህ የሆነ ጥፋት እየሰራ ያለው ማን ነው? እስኪ ንገሩን እስኪ እኛም ማናቀው። እና ለዚህ ተጠያቂ ዋና ምክንያት አንደኛ ሄድ የሚላነሽ አሁን እኔ ከመጠው በኋላ በእኔ ምክንያት ነው ወይ? አዎ ባንቺ ምክንያት ነው። አንቺ ደረቅ ቆረቆ እንደ ቡሽቲ ሌባ የመጨረሻ የወረደሽ አሁን እንደዚህ አድርግሽ ለምን መጀመሪያ እሻ። አንተም ደግሞ እሷን ለምንድን ነው እንደዚህ እንደ ውሻ እንደንትን እያስከተልክ የምትሄደው? አሁንም እኮ በትዳሯ ላይ ምንም ያለመበተነህ እንትንህ እኮ የለም። አሁንም እሷን ይዘመጣ አሁንም ሄድም ይላም እንትና አሩታ ያደችው ሁለተኛ፣ ከእሷ ጋር እንዳለ ነው። ዛሬም ከእሷ ጋር ነው ስትልከሰከስ ይበልጥ ከእሷን ብሶ ደግሞ እቤትም አትወጣም። ከቤት ጭራሽ አትወጡም። ውድ የማዳም ቆሞች አንድ ነገር ልንገራችኋለሁ። ከቤት አትወጣም ጭራሽ፣ ከአብርሽ ቤት አትወጣም። ይሄንን እንድታምኑ ፈልጋለሁ። ምክንያቱም እያንዳንዷን እርምጃን ስለመከታተል ማለት ነው። ይሄ ደግሞ አንድ ለተዳረ መበተን ነው። አንተ ሲሰኛነህና እሷንም እንደዚህ አይምሯን እንኳ ትንሽ እያሰብክላት አይደለህ አንደኛ ነፍሰ ጥሩ እስከምሆን ድረስ አትሊስት እንኳን እንደ ነፍሰ ጥሩ እንኳን አልተንከበከበ የምትናገራት ቃላት እንኳን አይደለም። የሰው ልጅን በቃ አሩኑ ስጋን ሰርስሮ አጥንትን ሰብሮ የሚገባ ቃል ነው እየተናገርከለ ዩ ነው። በዚህ ያክል እንደዚህ ይሆናል ሌለ እንትን ስትል ስትወርድ ማየት በጣም ያማ፣ ማርያምን ያማ ማለት ባንተ በሰዓት የማይናደር ሰው አሮ ነው፣ በሰዓት ተዳረን አሮ ነው። እንደፈጠነች ይገባኛል ትዳሯን ለመበተን እንደፈጠነች ግን፣ ችግር ላይ እሷ አሁንም የምታየው ነገር ለእሷ ሚላክላት ነገር በጣም አስቀያሚ በውስጥ መስመርኩ በጣም ሚላክላት። ለሩርታ ስደውላት በቃ እንደዛ ነው የምትለኝ። ቪዲዮዎቿ ፎቶዎቿ ከሄርሚላጋ ምን ሱፐርማርኬት ሲሄዱ ብታዩት ምን ልትሉ ነው? እዛ ቤት ላይ ምናምን እንዴት እንደሚሆን ብታይ ከማን ከሄር ሚላ ጋር በቃ አሁንም ይቺ ሄር ሚላ እስካልወጣች ድረስ ምንም ሰላም እንደማይፈጠር ልንገራችሁ። ምንም አይነት ሰላም እንደማይፈጠር 100% ይሄን እነግራችኋለሁ፣ እርግጠኛ ሆኜ። ምክንያቱም እሱ የፈለገው አሁንም ባታ እቺ ባታ ቆይኝ በቃ ስትወልድ ምናምን፣ ከዛ በኋላ አሁንም ራሷን ስጠብቅ ኩል ስትሆን ይመጣል፣ ከእሷ ጋር እንትን ያደርጋል። ከዛ እሷ ደግሞ አሁን ላይ እንትን ስታደርግ፣ አጁዛ የሰው አጁዛ። ከአንተም ብሶ ደግሞ በጣም ነው ኮ የምትበዛብህ፣ ታውቃለህ? በጣም ሌላ አትገናኙም ጭራሽ። ሰማይና ምድር፣ ሁለታችሁ ሰማይና ምድር ናችሁ። እሷ ሌብሏ ከፍ ያለ ነው፣ አንተ ግን እንደዚህ ለሃጭን ያዝረበረብክ፣ በጣም ይወርርክ፣ በጣም ሸቀጣም ይሆንክ ሰውን አንተ ጠሽነ፣ አመዳም ልክስክስነ፣ አመድን በጠረገችልህ ለእሷ ይሄ አይገባትም ነበር። በፍጹም ኔቨር። እኔ እንጃ ብቻ። ከዚህ እኔ ምንም ልል አልችልም። እግዚአብሔርን ይሄን ልል ልቡናህን ይስጥህ፣ ልቡናህን እግዚአብሔር ይመልስልህ። ይሄን ነው ልልህ የምፈልገው። አንም ሰው ቢሆን የሁለታቸውን መጣላት የሚፈልግ የለም። ግን አንተ አበዛው በጣም አለ። ለምኑኝ ክብር ቢኖር እንደዚህ አታደርግም ነበር። በቃ በመነጋገር ምታምን ብትሆነ ቁጭ አድርገ የሆነ ቦታ ላይ በቃ እስኪ ባክሽ አሁንም አንተ ከስተት ተከስተት እየተማርካለ ሚቀርት አርግልኝ ብለ እቺ ሄርሚላ የምትባል ምክሩ ተሰጣ ነበር። ይባስ ብሎ ዛሬ ምን ይዛት መጣ። ነገ ቀለበት ያለ መሰረ ምን ዋስትና አለ? እስኪ ንገሪ። አጨብጫቢ ልክስክስ ልክስክስን ነው የመጨረሻ የዝሙት መንፈስ ያለብሰው። በጣም ውርደታ እኔ ሩታ በጣም ተጎርታለች ጋይስ፣ ይሄን ነገር አሁን ማሳባስተታችሁን ኮሜንት ላይ እውነት አብርሽ እያደረገው ያለው ነገር ልክ ነው ወይ? ሩታስ እያደረገች ነገር ነው ወይ ልክ ነው ወይ ስተት ነው ወይ ብላችሁ የምታስቡትን ነገር ኮሜንት ሴክሽን ላይ እንዲሁም ይህን ቪዲዮ እባካችሁ ሼር እንዲሁም ላይክ እያደረጋችሁ አድርሱልኝ። ይህን ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ይሄንን ለአብርሽና ለሩታ ሼር እያደረጋችሁ ላይክ እያደረጋችሁ ማርያምን አድርሱልኝ። ሀሳብ አስተያየታችሁን ኮሜንት ላይ በቃ የሚያስፈልገውን ነገር ለሩታ እናደርጋለን። ፕሊስ ባካችሁ፣ በተረፈ ወዳቸዋለሁ፣ መርሳት የሌለባቸው በእግዚአብሔር ስም ይሆናል። ሌለ አድርሱልኝ። በቃ ከዚህ ውጭ ሌላው የምፈልገው የለም። ወደ ራስ ተመለስ፣ ፈጣሪ ልቦናና እንትንን ይመልስለ። ሰላም ሁሉልኝ፣ ውድ ማዳም ቆሞቼ ሀሳብ አስተያየታችሁን ኮሜንት ላይ እና ውድ ኢትዮጵያውያን ኮሜንት ላይ እንትንን አድርጉልኝ። ወዳቸዋለሁ